እናቴ ናፈቅሽኝ፣ አሻግሬ ባይሽ ተራራው ጋዶኛል። ያለሽበት ሀገር ቦታው ርቆኛል። በሰው ሀገሩኜ ናፍቆትሽ ገሎኛል። እንደ እንጀራ ውሃ ድምጽሽ ርቦኛል። ደንዳናው ልቤ መነኛ ጨካኝ ነው፣ የናትን ፍቅር ችሎ የተለየው። እናቴ ባየሽኝ የልቤን ስብራት፣ ናፍቆት አሰቃየኝ ሁኖ የራስ ምታት። ወለድሽኝ አምጠሽ፣ አሳደግሽኝ አዝለሽ፣ የሰው ሀገር ስደት ወሰደ ከጉያሽ መቻ አደግኩና ገና ይቀረኛል። አሁንም እቀፊኝ ደረትሽ ናፍቆኛል። እናቴ እያልኩኝ ስጠራሽ አሰሚኝ፣ የወለደኛ አንጀት ምነው ጨክነብኝ? እንስብስፋ አንጀትሽ ከቶ እንደች ቻለልሽ፣ ስትወጭ ስትገቢ ስለ እኔ እያሰብሽ። አውቃለሁ እናቴ አንቺም እንደናፈቅሽ፣ ለሊት እየመጣ ይነግረኛልብሽ። አንጋጥጬ ባየው የሰማዩ ርቀት፣ እናቴ አልቻልኩም አሰቃየ ናፍቆት። ፈጣሪ ሲፈቅድ